በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛ ጥያቄ የነበረው ያ የብድር ሁኔታ መሸጋሸግ አለበት ነው። እንደተባለውም ለጂትዌኒ ሀገራት ኮሞን ፍሬምወርክ የሚባለው ድርድር ሲካሄድ የቆየው ኢትዮጵያ የተበደረችው ኮመርሻል ሎን ወደ ኮንሴሽናል ሎን መቀየር አለበት የሚል ነው በዚህም በሪፎርሙ ምክንያት ከ4 እስከ 45 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን በዚህ ከቀጠለ የሚል ስጋት ነበረ። የተሳካ ድርድር ስላካሄድን አሁን ዕዳችንን ለማስተዳደር ችግር የለብንም። ዩሮ ቦንድ በሚመለከት እግረ መንገድ የተነሳው ጥያቄ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 የምክር ቤቱ ኮንሰርን መሆኑ ትክክለኛ ሐሳብ ነው። ለዚህም ነው የለውጡ መንግስት ባለፉት ሰባት ፕላስ አመታት አንድ ዶላር በኮመርሻል ሎን አልተበደረም። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበት እና ለዕዳ ካለን ግምት አንጻር ነው አንድም ዶላር ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ሜጋ ስኬቶች ልናመጣ የቻል ነው። ሪዘርቭ ታስታውሱ ከሆነ ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከአስር እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከአስር እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን፣ ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ ባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ በዓለም ላይ በጣት የሚቆጠሩ አራት አምስት ሀገራት ያደጉበት የእድገት ደረጃ ነው። ኢትዮጵያ ያደገችው ዘንድሮም የምታድገው